አቦይ ስብሃት ከዶክተር አብይ ጋር በግል ብዙ የተቃረናችሁበት አጋጣሚ አለ። ጠቅላይ ሚኒስትር ከመሆናቸው በፊትም ከዛ በፊትም አስገራሚ ነገር፣ ጠቅላይ ሚኒስትር ለመሆን በሜዳት አትወዳደርም። በኢህአዴግ ስብሰባ አንተ ሆን አንተ ሆን ነው እንጂ እኔ ልሆንም የለም። ጌታቸው ረዳለ ሰክረተሪ መሆን የሚገባኝ እና ኢትዮጵያ ጠቅላይ ሚኒስትርነት ኢትዮጵያ ጠቅላይ ሰ

የጅኒ ምርመራ ነው። ጅኒዎች አሉ ብዙ ጅኒዎች ነው ያሉ። የለኝም አላለኝም። ሳቀ፣ እነሱን ሳቁ። እኔም መርምር እያለ ጅኒ ያለ አሉ ብዙዎች ነው አሉ። ከዚያ በኋላ ግን በሰዎች ነው ማውቀው።